ተሳታፊዎች ቲያትር ወጦች፣ ሕገ ወጦች፣ ቤተክርስቲያን የማትወክሉት ጸረ ኦርቶዶክስ፣ ራሳችሁን በኢትዮጵያ ኦርቶዶክስ ባለቤትነት አስቀምጣችሁ ራሳችሁ የኢትዮጵያ ኦርቶዶክስ ወክላችሁ፣ ሌሎቹ ግን አማኞች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማይወቅ እንደማይመለከት ሀሳብ መስጠት እንደማንችል ልትነቅፉን ትፈቅ ትሞክራላችሁ እናንተ ስትዘርፉ ኦርቶዶክስን የምትሞክሩ እናንተ በቤተ ክርስቲያን ላይ የፈለጋችሁት ስታደረጉ የኢትዮጵያ ኦርቶዶክስ ተዋህዶ ፕሮክሪዎች እኛ ደግሞ ለምን ሆነ ስንል የማይመለከተ ከሆን፣ ስለዚህ እናንተ የራሳችሁን ስርቆትና ማንነት ይዛችሁ ትከትላላችሁ። እኛም ደግሞ የራሳችን ማንነት ይዘን ሌባውን እያጋለጥ እየተናገር እንቀጠላለን ማለት ነው። እየተናገር ያለን ዛሬ ስለተናገርኩኝ ወይም ይሄኛው ወንድ ስለተናገረ ሳይሆን በቅድስት ቤተክርስቲያን ጉዳይ ላይ ሊቀጳጳሱ አቡነ አብርሃም ተናግረዋል። በተደጋጋሚ ብዙ ካህናት ዳ ሙስና አለ እያሉት ናቸዋል። ምንም አዲስ ነገር የለም። ደግሞ ሙስናውን መደብ ቀምቷችሁ ስትሰጡ ስታስገቡ፣ በብር ሲከፈል የወጣን መረጃ እውነት ነው ውሸት ነው ሀቅ ነው ወይስ አሰብ ነው? እነዚህ ሰዎች ለመወንጀል ነው ወይስ ቤተክርስቲያንን ለማዳን ነው? ሚዛኑ ወዴት ያመዝና ቤተክርስቲያን መታረቅ ወይስ የግለሰቦች ስም ነው የሚያሳስባቸው ግለሰቦች ዛሬ ከር ነው ይህን ያህል ከር ነው የተሾኑ አባቶች ነገ ቤተክርስቲያንን ይሰረታት ትቋታል የራሳቸው ሲኖዶስ ያቋቁማሉ የራሳቸውን ቢዝነስ ይዘረጋሉ ቅድስት ቤተክርስቲያንን እና አማኟን ይከፋላል ከመከፋ ምን ያተርፍ ለነፍሱ አጥሩ ልጅ ለስቀው ይህን እንዳይሆን ይህንን ነገር መነጋገር አሁን ትክክል ነው። ዜናው ግን እውነት ነው ውሸት ነው ብሎ ማጣራ ሲቻል፣ ይህን ሀሳብ ይዘው የቀረቡ ሰዎችን ለማሸማቀቅ መሞከር ግን ከቤተ ክርስቲያን ይልቅ ግለሰቦችን እናምለክ፣ ከእምነት ይልቅ ግለሰቦች ይበል ሁሉን እየተናገር ያለ ቅድስት ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንድትቀጥል ከታታኛ ጋር ሙስና መጥፋት አለበት። ዘረኝነት መጥፋት አለበት። በጎሳ በዘር መሾም መቆም አለበት። ቤተ ክርስቲያን ብዙሃኑ ብዙሃኑ የቤተ ክርስቲያን ሊቃውንት፣ ካህናት፣ መምህራን ሰባ ሰዎች ተሸንፈው እነሱ እንዳይናገሩ እየተኮረኮኑ እልካሉ። ቀድሶ ባመጣው ገንዘብ ስብከተ ወንጌሉ ሰብኮ ባመጣው ገንዘብ ያቋቋሙ የድጓው፣ የቅኔ መምህሩ፣ የቅዳሴ መምህሩ፣ የዝማሬ መዋሲቱ መምህር አገልግሎ ባመጣው ገንዘብ የሚለብስበት የሚያጌጥበት መኪና የሚይዝበት ፎቅ የሚሰራበት ምንም ለቤተ ክርስቲያን አስተዋጽኦ የሌለው ሰው፣ አንዳንዶቹ ልላቸው ዋጭ ቤተ ክርስቲያን ሲመጡ እንዴት አማትሮ መሳለም የሚያውቁ፣ እንዴት ነጠላ እንደሚለበስ የማያውቁ

ከእግዚአብሔርን የሚጠበቁ ፈሪሃ እግዚአብሔር ያላቸው አባቶች እንዳሉ ይታወቃል። ግልጽ ነው። እነዚህ አባቶቻችን ይሄል በጉልበተኞች ተውጠዋል። አቅም ባላቸው፣ ገንዘብ ባላቸው ሰዎች እንዳይናገው ሆነዋል። አብዛኛውን የቤተ ክርስቲያን አገልጋይ ጋይማዳጎናት በቤተክርስቲያን የጥፋት ቢመለከትም መናገል ማውራትም አይችልም። ምክንያቱም አፉ ተሸክሟል ቢናገር እንጀራ፣ ቢያወራ እንጀራ የቤተክርስቲያን የቤተ ክርስቲያን ሕግና ስራ ለማስጠበቅ ቢሞክር እንደሚባል ስለሚያውቅ ሆዱን እያመነ ሆዱን እየቆረጠ የቤተ ክርስቲያን ሕግና ስራ እየቀረሰ እያወቅ ቤተ ክርስቲያን መሪ እንደሌላት እያወቅ ቤተ ክርስቲያን እየተዘረፈች መሆን እያወቅ ቤተ ክርስቲያን በወንበዴዎች እየተመራች እንደሆነ እያወቅን ዝም የሚሉ መምህራን አባቶች አሉ። ዝም የሚሉ ካህናት አባቶች አሉ። ዝም የሚሉ ዲያቆናት ወንድሞች አሉ። ዝም የሚሉ ሰባክያን አሉ። ዝም የሚሉ ምእመናን እና ምእመናት አሉ። ግን እስከ መቼ?